ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። እውነት ንምክረል ረስቼ ስለኖርኩ የማስታውስበት መከራ ሰጠኝ ተብሎ መመስገድ ያለበት። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን። አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው ለምኖ የሚያድን አምላክ እንደ እግዚአብሔር ያላለን። ባለትዳሮች ሲጣሉ እኮ ነው። ባጋባጋባናቸው በሀያ ዓመታቸው ነው ቤተ ክርስቲያን የሚመጡ ሲጣሉ ነው ይኸው ከተጋባ ላይ ዓመታችን ነው። ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት ሀያ አመት ጠፍቶ ኖሮ ምናምን መከራውን ኖ ተደዝድዞ ነው መከራችን ምን ተመስገን ነው። እንኳን መጣችሁ። ወወልድ ወመንፈስ ቅዱስ አህዱ አምላክ ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ሥራ ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን አዋርያት የቅዱሳን ነቢያት፣ የቅዱሳን ሰማዕታት ጻድቃን ረዴታቸው በረከታቸው ከእኛ ጋር ይሁን። እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ልክ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚደርስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው አላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው ነው አይደለም? እስቲ ነው የሚል ነው እግዚአብሔር ስትልን የሁላችሁም ጥያቄ ነው። ካልሆነ እንለፈው። ርስን የሁላችሁም ጥያቄ ነው። እሺ፣ በብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም። ነውር ነቀፋ የለበትም። እስመ ንጹሕ አጠባያት ለእግዚአብሔር ይሁ። የእግዚአብሔር ባህሪ ሁሉ ፍጹም ንጹህ ነው። እግዚአብሔር ባህሪው ንጹህ ነው። ፈቃዱ ደግሞ መልካም ነው ሄር እግዚአብሔር ለለይ ተገሰው ወያደ ኖሙ በጊዜ ምንዳቤ ሆሙ እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው በመከራቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው በመከራቀንም መሸሸጊያ ነው እግዚአብሔር መልካም ነው በመከራቀን መሸሸጊያ ነው ወምስካይ ነውቱ አምላኩ ለያይቆብ ያይቆብ አምላክ መጠጊያችን ነው ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባህር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም የያዕቆብ አምላክ መጠጊያችን ነውና ይህ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለህይወቴ እግዚአብሔር የሕይወት መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈርሃን ልብየ ሰራዊት እኳን ከቦ ቢወጋኝ እግዚአብሔር መታመኛ ነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው እግዚአብሔር መድኃኒት ነው እግዚአብሔር መልካም ነው። እሱ ራሱ ኑራል አነ ውእቱ ኖላዊ ሄር ዘበአማን እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሁኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው። እሱ እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግሥቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው፣ ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸርረኛ ነኝ ብሏል። እኔ ቸርረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ በጎች በር ነኝ ዘዋን ታቤ ውቱ ይድህን በእኔ በኩል የሚገባ ይድናል ይበው ወይ ወፅ ይገባል ሊወጣል ወይ ረክም ራእየ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ አልቦዘ የሀይደን ሆን እምዴ በጎችን ከጅ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ይፈነው እግዚአብሔር ለወልዱ ከመይታጎልኩሉ ዓለም አላ ከመ ይህየው እግዚአብሔር ዓለም ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል እግዚአብሔር ዓለም ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይህ የው ኩሉ ዓለም ዘአነ ቀዳሚ ሆሙ ለሃጣን የሃጣን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ ዓለም ሁሉ እንዲድን የሚወድ እግዚአብሔር እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው ወይ ኩን ፈቃድህ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉ ፈቃዱ ስለ እግዚአብሔር ድህነት ዓለም ውዕቱ ይላል። ፈቃድህ ይሁን እያል እንጸልያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል። ለፍጥረት ሁሉ ይረራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላይ ለነፍሰ እንስሳሁ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል፣ ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተዉት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል፣ ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ፣ ለእንስሳት የሚያዙ በገጠር ያሉት ያዝናሉ። የከተማው ሰው እንጃ አላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም አለ ቃርሚያ በቃረምክ ጊዜ አዝመራን ጨርሰ አትጨደው፣ ለዳህና ለአውሬ ተው ተብሏል። ርኅራሄ የብሉይ ኪዳንም የአዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ስራ ነው ይሄ፣ ርኅርሁን ነው። በእናትና በልጅ መካከል ገብተ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅርሁ ነው እግዚአብሔር ለእንስሳቱ ርኅራሄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት እንዳይጨኑት ስራ ተሰርቷል። እግዚአብሔር በሬና በሬ እንዳይዋጋ ስራ ተሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈ እንደ ስለዚህ እግዚአብሔር ለእንስሳት እንኳ እንድናዝን ፈጥሮና ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር ሁሉም እንኳን እሱ እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። ስድስት ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ እግዚአብሔር መልካም ከሆነ፣ ቸርም ከሆነ፣ እንዳንጠፋም የሚፈልግ ከሆነ፣ እንድንድንም የሚፈልግ ከሆነ፣ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በእሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የት ሂዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣበህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች። ለምንድነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንዲያውም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድ ነው እኛ ስንሰቃይ ዝም የሚለው? የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ፣ ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሠራሁ እኔ ነኝ። አመፅ ሰላመ እፈጥር ሰላመ ወእገብር እኪተ፣ ሰላምንም አመጣለሁ፣ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ፣ እኔ እግዚአብሔር ሁሉንም ይህንን ፈጠርኩ ይላል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ። ብርሃንን እፈጥር ያለው ጨለማን ፈጥር ያለው ይላል። እዚያ ላይ እግዚአብሔር መልካም ነዋል። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል ይፈጥራል። ምን ትላላችሁ? እንዲህ እፈጥራለሁ ያለኩ ራሱ እግዚአብሔር ራሱን እኔ ክፋትን እፈጥራለሁ እዚህ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል። እግዚአብሔር ክፋትን እፈጥራለሁ ብሏል፣ ይል ምን ትላላችሁ? እኔ ክፋትን ምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልስ ስ ደግሞ ምን ይላል? ደግሞ መልእክተ ያዕቆብ ምዕራፍ አንድ ቁጥር ሶስት ላይ እያሜክር እግዚአብሔር በእኮ ይላል እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል፣ ተጋጭቷል አልተጋጨም። አንስታስዮስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላ ነው ይላል። አንተ ከመጽሐፍ ጋር ስትታረቅ፣ መጽሐፍ ተጣልተው አያውቁም ብሎ ይናገር። ስለዚህ እግዚአብሔር መልካም ነው። እስ እግዚአብሔር መልካም ነው በሉ፣ እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናል ልብ በሉ። እንዲያውም ምንድን የሚለው ወይ ፈቅድ ምክንያት ለድህን እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው የሚያድን ነገር ከዚህ ሰውዬ ምን ላግኝ እንዲሁ ምን አይችልም አረው ነው የሚለው እንጂ እግዚአብሔር እንዲሁ በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ሰው ኑሮ በፊት ማን ይቆማል ያለ ዳዊት ይህን ኃጢአትን ብትቆጥር በአንተ ፊት የሚቆማን ማንም አይቆመው ቸርነትን የሚቆጥር? እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት፣ ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መሰላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ፣ ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው ነው አካልህን እንኳን ለእግዚአብሔር ቆራርጠ ለሰማይትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደ መስጠት ነው። ምክንያቱም የአካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እኳን የማይመጠን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እኳ መስጠት ቢሆን ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ፣ እንዲህ ያለ መልካም አባት ከሆነ ለእኛ የሞታ አምላክ አኮ በመላክ አኮ በተንባል መልአክ ልኮ አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን፣ እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድን ነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም። እግዚአብሔር ክፉ ይፈጥራል አይፈጥርም። እስኪ ነገር ይፈጥራል አይፈጥርም። አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላላልቅም። ቅድም ልትሉ ትችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ኑ ክፉ ሲመጣ ዝም ይላል ነው? እስኪ በሉ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር አንድ ላይ እስመ ይትሰየም መኮንን ዘይንመለ ዘማ በእግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስም ያለ እግዚአብሔር ፈቃድ ምን አይሾምንም። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለግን ይሾሙ ነው። አዎ አይደለም። ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ። ችግር የለም። እውነቴን እኮ ነው። ማለት ነው ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ እና እንደ ሁሉንም እግዚአብሔር የወደደ የወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስኪ ይፈቅዳል በሉ ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው፣ ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ ልጠቀም ነው። ገና ስለ ቅርብ ለማድረግ ለእናንተ እንዲመቸ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ፣ በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ለሚባለው ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ ነግሬ ያለው ይጠቅመኛል ካልክ ስራ ብሎ ይተዋሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል እንዲሰራ ያደርጋል። ውይል የሚባለው ደግሞ ወዶ የሚሰራውን እግዚአብሔር እንድንጸልይ ይፈቅዳል። በሉ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነ ይባላል። ይሄ ፈቃድ ማለት ማለ ውዴታ ወዶ የሚያደርግልን ነገር ገብቷቸዋል። ልዩነቱ ገብቷቸዋልሽ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው። ይለ ምንድነው ፈቃድ እግዚአብሔር ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም። ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል? ነው ዝም ይላቸዋል ነው ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ ተሾምና ሰውን ጨርስልኛ ይላቸው እግዚአብሔር፣ እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው እግዚአብሔር? ነው ክፉ ነገር ሲመጣ ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም ላለው ነው። ወይም ምን ማለት መሰላችሁ፣ የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ መዝሙረ ዳዊት ላይ እንዲህ የሚል አለ መዝሙረ ዘጠኝ ላይ ውሃ ኮሃ ጥለ እግዚአብሔር። ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ነው እንዳይምረው ኃጢአት ይጨምራል እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር፣ ቀን ዘፈን እንደ ማለት እያቀላቀለ እግዚአብሔር አወቀው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ፣ እንደ ደረቅ ሰው። ደረቅ ሰው እንደው ጣም አድርጌ ሆኖ እንጂ ሌላ ነው የሚላ እንድምታው። ደረቅ ሰው ነው ምን ማለት መሰላችሁ? አቅም የሌለው ሰው ዋ፣ እኔ አንተ ሰው ረፍ ብያለው፣ ሲለምናል ወንድ እስኪነካኝ ወተት ነው እንጂ ደማ ይወጣኝ ሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉ ይበሉኝ የሚል ማለት ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት። ቅሰፈኝ ቅሰፈኝ ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተመላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው ለዚህ ሰው እግዚአብሔር የጥበቃ ረዴቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረዴቱን ሲያነሳው፣ ልቡ ይደነድናል፣ ጨካኝ ይሆናል፣ ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረዴቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል። ማለት በሰው ላይ እንዲሆኑ ያደርጋቸዋል እንደተባለው ማለት ነው። አንድ ዲያቆን ነው አይደል የተባለው መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷሉ የኢዮብን መጽሐፍ ያነባላል። እንዲህ እኮ ይገርማል። እና የሚያነበው ደግሞ አነግስ ብእሴ መደለው የሚለው ነው። አፄ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግሳለሁ የሚለው የሚያነበው፣ ጨካኝ ንጉሥ አነግሳለሁ ብሎ አልእግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት? እሳቸው ቀጥሎ ያለውን እሱ ግን አይላትም። አውቀው በእንተ ክፍአተ ሕዝብ የሚለውን ጨምረው እንጂ አሉት አሉ። ስለ ህዝቡ ክፋት የሚለውን ጨምረህ አነበው አሉት። ስለምኑ ክፋት ነው? ስለ ህዝቡ ክፋት ነው ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን እኛ በሉ በሉ ነገር እንጂ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም? ይወደናል። አይፈልገንም? ይፈልገናል። አያዝንልንም? ያዝንልናል። እና ግንሳ ምን ሆነ እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ህጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማመት አንፈልግም። በምን በምን መልኩ ይጠብቃል? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው። ደጅ ያለው ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደ እኛ ይመጣሉ። ቅዱስ እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደ እኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይለን። ምን ለማድረግ ነው? በሉ ንገሩኝ፣ እንጂ አቤት፣ አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ በአስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር ያላውቁም። የድሮ ሁሉ ቁማር አለምን ግጫ ምናምን ቅልቦሽ የሚባል አለ። በገጠር ይሄ ገበጣ በጣም ብዙ አለ። በቃ የስ የቁማር አይነት የገጠር ቁማር ነው። እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች? ይችላል ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች። ይችላል ህፃን ሆኖ እያካስቸግራት የሚሉ ሰዎች ትልክበታለች። ያ ህፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላቸዋል? እየሮጠ ወደ እናቱ ቤት እንዲመጣ ነው እንደዚያ የምታደርገው እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደ እኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንሳባ ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ ማረን ክርስቶስ እንደ የዚያን ጊዜ እኮ ታምር እኮ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ እጅ ነበርና መነኮሳት ጓደኞች አሉኝ አባቶች። የወረዳው ካቢኔ በሙሉ ንስሓ ገባ። ከነሱ እንደ ሁልጊዜ ኮቪድ በሆነ አልኩኝ እኔ እንዲሆን ካቢኔ ሁሉ ንስሓ እንዲገባ እንደ ኮቪድ ትንሽ ቆየት ትባላ ያስብላል፣ በእውነቱ ማለት ነው። አሁን ሰው ይኸውላችሁ እግዚአብሔር የሚያስፈራረው ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌን እንግዲህ ታስታውሳላችሁ አይደል? ሁልጊዜ እንሰበስባለ ችግር ሲመጣ እግዚኦ ባረነ ክርስቶስ እንላለን። እናቲቱ ግን እነዚያ የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ እመጣለሁ ያላቸው ተመልከቱ ይሄን፣ የእናትነት ስራውን ስራ ነው የሰራው። እግዚአብሔር ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችንና አንተ እናታችን። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው፣ ፈርተው እንዲመለሱ ማለት። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? ምን አላችሁኝ? ምን አላችሁኝ? አንዳንድ ጊዜ ህፃኑነን ስናስቸግር ትዝ ይላችኋል። ለከተማ ሰው ይህ ምሳሌ ቅርብ አይደለም። አንተ ነዚያ ምድጃ እየቆሰቆስክ ያደግከው እኛ ስቶብነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት ማማ እያለን እናስቸግራለን። እሳት እኮ ለምንለምነው። ከዚያ መጨረሻ ላይ እምቢ ካል እያሉ ያስፈራሩናል። እምቢ ካና እንግዲህ ቅመሰው ብለው ተርኮስ ያደርጉናል። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፉፉ ይለናል። እናታችን አባታችን ስለሆነ መመለስ ቃቃትን። አንዳንድ ጊዜም ተርኮስ ያደርገናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላቸው። እኔ እውነት እኮ እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋ ነው አይደለም? ልጅ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ። እኮ እግዚአብሔር ጋነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ እንድናጣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጡ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። እውነቴንም ንገራቸው ጌታ። ወይ ለምንድን ነው እንዲ? አክስቴም ሳምንት እለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ ሁለት ወር ከስራ ተባረርኩ። እንደገና ደግሞ የቀበረብኝ ደግሞ ይኸኛው፣ ተቃጠለብኝ፣ እንደዚህ አለብኝ። እጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አርገ ትፈልገኛለህ ወይ? ረስቼህ ስለኖርኩ እማስታውስበት መከራ ሰጠኝ ተብሎ ነው መመስገን ያለበት አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትና ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለንድ ለምኖ ኮን የሚያድናል። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ እስራኤል ጣዖት ሲያመልኩ፣ ሙሴ አቤት፣ ተወኝ ማ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት ሂጅ ላጠፋቸው። ጠፋቸው ነው እንደው እኮ ይግርባል እኮ እግዚአብሔር የሚያደርገው ነገር ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃም ጥቶ ጨረሳቸው ነው የሚለው አለ ሙሴ እግዚአብሔር እንዳይሰደብበት ነው እሱ አርባ ዓመት ማብላት ሲያቅተው በረሃም ጥቶ ጨረሳቸው ነው የሚለው አሉት። እንዲሁም እነሱን አታጥፋ። አባቶቻችን ሲተረጉም ወይም አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣለው። ሰርቶ ቀቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ነች፣ ከቃሉ ጋር ነች። እግዚአብሔር ከሁላችን ጋር ይሁን። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ። እኔ እንዲ አሁን ሰውየው መዚህ ስለሌለ ተመስገን ነው ልናገር። ተነግሮ ተነግሮ ይሄንም አይሰማውም፣ ችግር የለም። ተነግሮ ተነግሮ ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃለሁ። ተመስገን ነው እንኳን ቲቪ መጣ እንዲ እውነት እንኳን መለክታቸው ተርኩት ስንት ሰው ነው? ስንት አመፀኛ ነው? ጸበል እንደምን ሰነበታቸው? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን፣ እግዚአብሔር ይመስገን የሚለው እንዲሁ። እግዚአብሔር ማን ይተርኩሰን እንጂ፣ እውነቴን እኮ ነው የምነግራቸው። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ሲሄድ ኩምሽሽ ብቅ እንዲሁ። ለተቸገረ እንድናዝን፣ አረማመዳችን እኳ ልክ እንዲኖረው፣ ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ፣ ተነግረን ሰምተናል እንዴ። እውነቴን ነው። ስንቶቻችሁስ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባል እንዲህ፣ ባለትዳሮች ሲጣሉ እኮ ነው ባጋባናቸው በሀያ ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ ነው። ይው ከተጋባና የዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝ ማለት ይጀምራል። ማለት ሀያ አመት ጠፍቶ ኖሮ ምናምን መከራውን ሆኖ ተደዝድዞ ነው ዚዋዲያ መከራችን ምን ተመስገን እንኳን መጣችሁ። ዋናው መሸምነጋ መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላ ሊያደርግ ይችላል፣ እንድንመጣም ከፈለግ። እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይህ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይህንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበል። እግዚአብሔር ወደ ቤቱ ሊጠራ ይፈልጎ ነው ነው ማለት ያለብን።